ሰላም እንደናችሁ የተከበራችሁ ውድ የቻናል የቤተሰቦች፣ በዛሬው ቪዲዮ ይዤላችሁ የመጣሁት በጣም ጠቃሚና አሪፍ የሆኑ በየቀኑ ለቃለምልልስ የምንጠቀምባቸውን በእንግሊዘኛ ከአማርኛ ጋር እንዴት እንደሚነበቡ ጭምር ባንድ ይዤላችሁ መጥቻለሁ። ቪዲዮ እንደተለመደው ላይክና ሳብስክራይብ በማድረግ እስከ መጨረሻው ድረስ ተከታተሉት። ለቻናሉ አዲስ የሆናችሁ አዳዲስ ጠቃሚ ቪዲዮዎች እንደዚህ ሲለቀቁ ወደ አሁኑ እንዲደርሳችሁ ሳብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። አሁን ቀጥታ ወደ ቪዲዮ እስከ መጨረሻ ድረስ እያንዳንዷን አነብላችኋለሁ፣ ተከታተሉኝ የመጀመሪያው እንደምታዩት አይ ሲነበብ በአማርኛው አይ፣ ቀጥሎ ዋንት ዋንት፣ ቱ ቱ፣ አስክ አስክ፣ ዩ ዩ፣ ሰምቲንግ ሰምቲንግ። እያንዳንዳቸው እንግዲህ እንደዚህ ነው ሲነበቡ በአማርኛው ያስቀመጥኩላችሁ፣ በዚህ መልኩ እናነባለን። ከላይ ስንጀምር እንግዲህ እያንዳንዱ ድጋሚ ሳነብላችሁ አይ ዋንት ቱ አስክ ዩ ሰምቲንግ አንድ ላይ ሲሆን አይዋንትቱ ዋንት አስክ ዩ ሰምቲንግ ይህ ማለት ነው ማለት ነው፣ የሆነ ነገር ልጠይቅህ እፈልጋለሁ ለማለት ስትፈልጉ አይዋንትቱ አስክዩ ሰምቲንግ ማለት የሆነ ነገር ልጠይቅህ እፈልጋለሁ ወይም ደግሞ የሆነ ነገር ልጠይቅሽ እፈልጋለሁ ለሴትም ለወንድም እንጠቀምበታለን። ለብዙዎችም እንጠቀምበታለን። ስለዚህ የሆነ ነገር ልጠይቅህ ፈልጋለሁ፣ የሆነ ነገር ልጠይቅሽ ይፈልጋለሁ ማለት ስንፈልግ አይ ዋንት ቱ አስክ ዩ ሳምቲንግ፣ አይ ዋንት ቱ አስክ ዩ ሳምቲንግ እንላለን ማለት ነው። እንግዲህ ቀጥሎ የተቀመጠው ቀጥሎ የተቀመጠውን እናያለን። ቀጥሎ የተቀመጠው ይህም ብሎ ሲጠይቅ፣ ይህም ብላችሁ አይዋንትቱ አስኪዩ አስክ ዩ ሳምቲንግ ስትሉ የሚመለስላችሁ ምላሽ ምን ብሎ ይመልስላችኋል? ኦኬ ዩካን አስክሚ አስክ ሚ። እንደምታዩት እያንዳንዱ ሲነበብ ኦኬ ኦኬ፣ በአማርኛው ሲነበብ ዩ እንደምታዩት ዩ ካን፣ ካን፣ አስክ፣ አስክ፣ ሚ፣ ሚ፣ በዚህ መልኩ እናነባለን ማለት ነው። ስለዚህ ምን ይላችኋል? ኦኬ ዩካን አስክ ሚ ኦኬ ዩካን አስክሚ ማለት እሺ መጠየቅ ትችላለህ። ኦኬ ዩካን አስክሚ እሺ መጠየቅ ትችላለህ። ኦኬ ማለት እሺ ማለት ነው። ዩካን ማለት ትችላለህ ማለት ነው። አስክሚ ማለት ጠይቀኝ እንደማለት ነው። ስለዚህ አስክ መጠየቅ ነው። ኦኬ ዩካን አስክሚ ማለት እሺ መጠየቅ ትችላለህ ለማለት ስትፈልጉ ነው ማለት ነው። ስለዚህ በዚህ መልኩ ምላሹን ይመልሳል ማለት ነው። ቀጥሎ የተቀመጠው ሌላው ጥያቄ ምንድነው? የመጀመሪያው እንደምታዩት ምን ይላል? ዱ ሲነበብ እያንዳንዱ ዱ እንደምታዩት ዱ ዱ you have a car do you have a car ሲነበብ እንደምታዩት ዱ ዩ ሀቭ ኤ ካር አስቀምጬላችኋለሁ። እዚህ ዱ ዩ ሀቭ ኤ ካር። እንግዲህ እያንዳንዳቸው እንደምታዩት ዱ ከታችም ከላይም እያንዳንዳቸውን አስቀምጭላችኋለሁ በአማርኛ ማንበብ ትችላላችሁ በቀላሉ። ይህ ማለትን ማለት ነው ዱ ዩ ሃቭ ኤ ካር ማለት መኪና አለህ መኪና አለሽ ብለን ለመጠየቅ ስንፈልግ ነው። እንግዲህ ከመጀመሪያው እንዳያችሁት መጀመሪያ ላይ ምን ብሎ ነበረ? መጀመሪያ ላይ አይ ዋንት ቱ አስክ ዩ ሰምቲንግ ብሎ ነበር። የሆነ ነገር ልጠይቅህ እፈልጋለሁ አለው። ከዚያ ቀጥሎ ምን አለ? ኦኬ ዩ ካን አስክ ሚ እሺ መጠየቅ ትችላለህ አለው። ይህን ሲለው ምን አለ ዱ ዩ ሃቭ ኤ ካር፣ መኪና አለህ መኪና አለህ ወይም መኪና አለሽ ብሎ ጠየቅ። ስለዚህ ይህን ብሎ ሲጠይቅ ትርጉሙ እንደምታዩት መኪና አለህ መኪና አለሽ ማለት ነው። ቀጥሎ ምን ይመለስለታል? ምን ብሎ ይመልስለታል? የሚመልስለት ምንድነው ካለው የስ አይ ሃቭ ብሎ ይመልስለታል ማለት ነው። እንደምታዩት የስ አይ ሃቭ ሲነበር የስ አይ ሃብ የስ አይ ሃብ ማለት አዎ አለኝ አለው ማለት ነው። አዎ አለኝ ማለት ነው። የስ አይ ሃብ ዱዩ ሃብ ኤ ካር ሲል የስ አይ ሃብ ካለ አዎ አለኝ ብሎ መለሰለት ማለት ነው። ስለዚህ በዚህ መልኩ በቀላሉ መለማመድ ማንበብ ትችላላችሁ ማለት ነው። ቀጥሎ የተቀመጠው ቀጥሎ የተቀመጠው ምንድነው? ሌላው ጥያቄ አይ ዋንት ኮፊ፣ አይ ዋንት ኮፊ፣ ቡና እፈልጋለሁ ለማለት እንደምታዩ፣ ሲነበብ አይ ዋንት ኮፊ፣ አይ ዋንት ኮፊ። ዋንት ማለት መፈለግ ነው። ኮፊ ደግሞ ቡና ነው። ስለዚህ ምን ይላል ይህ ሰው? ቡና እፈልጋለሁ ማለቱ ነው። አይ ዋንት ኮፊ፣ ቡና እፈልጋለሁ። ቀጥሎ የተቀመጠው እንደምታዩት ምን ይላል? ቀጣይ የተቀመጠው ደግሞ ከላይ ምን ይላል? ዱ ዩ ዋንት ቱ ጎ አንድ ላይ ሲነበብ ዱ ዩ ዋንት ቱ ጎ። በአማርኛ አስቀምጨላችኋለሁ እንዴት እንደሚነበብ ዱ ዩ ዋንት ቱ ጎ ማለት መሄድ ትፈልጋለህ፣ መሄድ ትፈልጋለሽ ለማለት ለወንድም ለሴትም ያገለግላል። ስለዚህ ዱ ዩ ዋንት ቱ ጎ ማለት መሄድ ትፈልጋለህ፣ መሄድ ትፈልጋለሽ ለማለት ስንፈልግ ነው። መሄድ ትፈልጋለ መሄድ ትፈልጊያለሽ ለሁለቱም ያገለግላል ማለት ነው። ቀጥሎ እንግዲህ ይህም ብሎ በጠየቀ ጊዜ የሚመለሰበት መልስ ምንድነው? መልሱ ምን ይሆናል? ይህን ብሎ ሲጠይቅ ማይሄድ ከሆነ ምን ይላል? አይ ዶንት ዋንት ቱ ጎ እንደምታዩት አይ ዶንት ዋንት ቱ ጎ። እንግዲህ ብዙዎች ይህን ነገር አይ ዶንት ዋንት አይሉም፣ አይ ዶንት አይሉም፣ አይ ዶ ነው የሚሉት አይ ዶ ዋንት ቱ ጎ ነው የሚሉት አብዛኛዎቹ፣ የሚጠቀሙት እንግዲህ ግን ለጀማሪዎች እንዲመች ብዬ በአማርኛው አስቀምጨላችኋለሁ፣ እንዴት እንደሚነበር። አይ ዶንት ዋንት ቱ ጎ፣ አይ ዶንት ዋንት ቱ ጎ ማለት መሄድ አልፈልግም። እኔ መሄድ አልፈልግም ስትሉ አይ ዶንት ዋንት ቱ ጎ ወይም ደግሞ አይ ዶ ዋንት ቱ ጎ ማለትም ትችላላችሁ፣ ማለት በሁለቱም። ስለዚህ ይሄ ብዙ ጊዜ ሳይለንት ስለሚያደርጉት ነው። አይ ዶ ዋንት ቱ ጎ ማለት መሄድ አልፈልግም እኔ መሄድ አልፈልግም አይ ዶንት ዋንት ቱ ጎ ትችላላችሁ በሁለቱ ማለት ነው እንግዲህ እያንዳንዳቸውን እነዚህን ቃላቶች እየደጋገማችሁ ካላችሁት እየደጋገማችሁ ካነበባችሁ እየደጋገማችሁ ከጻፋችሁት ከተናገራችሁት በቀላሉ እንግሊዘኛን ማውራት ትችላላችሁ በእንግሊዘኛ ከእንግሊዘኛ ከሚችል ሰው ጋር መግባባት ትችላላችሁ ማለት ነው እንግዲህ ከመጀመሪያው ጀምሮ እያንዳንዳቸውን ስደግምላችሁ የመጀመሪያው ምን ነበረ መጀመሪያ ላይ አይዋንትቱ ask you something ይላል። i want to ask you something ማለት የሆነ ነገር ልጠይቅህ እፈልጋለሁ። የሆነ ነገር ልጠይቅህ እፈልጋለሁ ማለት i want to ask you something እንላለን ማለት ነው። ቀጥሎ የተቀመጠው ኦኬ ዩካን አስክሚ ይህን ብላች ብላችሁ ስትጠይቁ እንግዲህ መጀመሪያውን ሲጠየቅ okay ዩካን አስክሚ ማለት እሺ መጠየቅ ትችላለህ። ቀጥሎ የተቀመጠው ደግሞ ምን ይላል do you have a car መኪና አለህ ለማለት ስፈልጉ፣ do you have a car ትላላችሁ ማለት ነው። ቀጥሎ የተቀመጠው የስ አይ ሀብ ካለው እንግዲህ አዎ አለኝ። ሀብ ማለት መኖር ነው። የስ አይ ሀብ አዎ አለኝ ማለት ይችላል ማለት ነው። ቀጥሎ የተቀመጠው አይ ዋንት ኮፊ ቡና እፈልጋለሁ ለማለት ስትፈልጉ አይዋንት ኮፊ ትላላችሁ ማለት ነው። ቀጥሎ የተቀመጠው ዱ ዩ ዋንት ቱ ጎ መሄድ ትፈልጋለህ። ወዴትም ቦታ ሊሆን ይችላል። መሄድ ትፈልጋለህ ለማለት ስትፈልጉ ዲዩ ዲዩ ዋንት ቱ ጎ ትላላችሁ ማለት ነው ይህን ስትሉ መሄድ ከሆነ ምን ይላል? አይ ዶንት ዋንት ቱ ጎ፣ አይ ዶንት ዋንት ቱ ጎ ማለት ይችላል ማለት ነው። እኔ መሄድ አልችልም ብሎ መናገር ይችላል ማለት ነው። ቪዲዮውን እስከ መጨረሻ ድረስ ስለተከታተላችሁት በጣም አመሰግናለሁ። ቪዲዮን ላይክና ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ሌላው በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ፣ ቴሌግራም፣ ዋትስአፕ ላይ ሃይ ብትሉኝ ታገኙኛላችሁ በሳምንት ከ3 እስከ አምስት ቀን ባለው ለአንዳንድ ሰዓት እናንተ በሚመቻችሁ ጊዜና ሰዓት አመቻችታችሁ በየትኛውም አገር ሆናችሁ በየትኛው ቦታ ሆናችሁ መማር ትችላላችሁ ማለት ነው። ለአንዳንድ ሰዓት በኦንላይን። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁም በእያላችሁበት ሰላም ሆኖልኝ፣ ቻው።